በመጨረሻም ማርቲን ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር እንግዲህ በማርቲን ዙበሜንዴና በአርሰናል መካከልም ሆነ በክለቦቹ መካከል ስምምነት መፈጠር ችሏል። በ58 ሚሊዮን ፓውንድ ነው እንግዲህ አርሰናሎች ማርቲን ዙበሜንዴ የውል ማፍረሻውን ከፍለው እንግዲህ መስማማት የቻሉት ይህ ተጫዋች እንግዲህ በተለይም ደግሞ በመሀል ስፍራ አርሰናል ያለበትን ችግር ይፈተዋል ተብሎ ይጠበቃል። እንግዲህ ማርቲን ዙበሜንዴ በ ሎስ ብላንኮቹ ማለትም በሪያል ማድሪዶች እጅግ የሚፈለግ ተጫዋች ነበር። ከዚህ በፊትም ሎስ ብላንኮቹ ይህንን ተጫዋች እንግዲህ ለመጥለፍ ሀሳብ ነበራቸው። የዚህ ተጫዋች ዝውውር ይህ የ26 ዓመት ተጫዋች እንግዲህ በ50 ነጥብ 8 ሚሊዮን ፓንድ ወይም በ60 ሚሊዮን ዩሮ ወደ አርሰናል የሚያደርገው ዝውውር አልቋል ማለት ይቻላል። እንግዲህ በትራንስፈር ወይም በዝውውር መረጃ ታዋቂ የሆነው ፋብሪዚዮ ሮማኖም ጭምር የዚህ ዝውውር እውን መሆኑን አረጋግጦታል። ይህ ተጫዋች እንግዲህ በአርሰናል ቤት እንግዲህ ጥሩ ነገርን ያሳያል ተብሎ ይጠበቃል። በተለይም ደግሞ ቶማስ ፓርቴ በክረምቱ የዝውውር መስኮት አርሰናልን ይለቃል ተብሎ ይጠበቃል። ለዚህም ነው እንግዲህ አርሰናሎች የዚህን ተጫዋች ዝውውር ማፋጠን የቻሉት። እንግዲህ አንድሪያ ቤርታ ጥሩ የሚባል ነገርን ገና በመጀመሪያዎቹ ጊዜዎች ማሳየት ችሏል። ምክንያቱም ከዚህ በፊት አርሰናል ዝውውሮችን የሚያከናውነው እጅግ ይቶ ነበር እና አሁን ደስ የሚለው ነገር ግን ምንድን ነው? ማርቲን ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር በሚገርም ሁኔታ እንግዲህ በፈጣን ሁኔታ ማለት ይቻላል ወደ አርሰናል የሚያደርገው ዝውውር እንግዲህ ኦልሞስት ተጠናቋል ማለት ይቻላል። ምክንያቱም ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ነው ይህንን ነገር ያደረሰን። ይህ መረጃ እንግዲህ በአሁኑ ሰዓት ነው እየደረሰን። እንኳን ደስ ያላችሁ እንግዲህ የማርቲን ዙቤሜንዲ ዝውውር ተጠናቋል።